የከሸፈው የአብርሽና የግብረ አበሮቹ ሻሻ በሚለው እንገባበታለን ዛሬ ማለት ነው። ሁላችንም እንዳየነው እንግዲህ ሩታ ትመጣለች በሚል ተስፋ ነበር ይሄ ሁሉ ነገር የተደረገው ማለት ነው። ግን ሩታ መስሜ ድፍን መስሜ ጥጥ ነው ያለችው። እኔ ቅድም ከሜላት ጋር ራሱ የለቀቀችውን ቪዲዮ ለመየት ሞክሬ ነበርና ምንም መስሎ እንደማይታያትና ለአብርሽ በዚህ አጋጣሚ ትልቅ የሆነ መልእክትን እንዳስተላለፈች ነው እንደኔ እየተሰማኝ ያለው ማለት ነው። በነገራችን ላይ አብርሽ እንደዚህ ሆኖ ይቅርና ትንሽዬ ነገር ሆነ ሲባል ሩታ የሚያስችላት አይነት ልጅ አልነበረችም፣ እስከዛሬ ድረስ ባለው በምናቃት ማለት ነው እና አሁን ላይ አንተ ያደረካት ነገር የዚችን ልጅ ቅስም ምን ያክል ስብርብር እንዳደረገ የዚችን ልጅ ጥንካሬ ምን ያክል ሽርሽር አድርጎ እንደበላው የሚያሳይ ነገር ነው እና አልተሳካላችሁም እስከነ ግብረ አበሮች ማለት ነው እና እኔ እንጃ ከዚህ በላይ ምን ማለት እንደሚቻል አላቅም። ግን በቃ በጣም እንደወሰነችብህ እና ከዚህ በኋላ በጣም ራስን ማየትና ማስተካከል እንዳለብህ እኔ እንጃ ምናልባት ቻንሱን አግኝተህ ድጋሚ ከእሷ ጋር የምትሆን ከሆነ በጣም ራስን ማስተካከል እንዳለብህና አሁን በያዝከው መንገድ ከሩታ ጋር መቀጠል እንደማትችል ትልቅ የሆነ መልእክት ያስተላለፈች ይመስለኛል። አንተም ከዚህ ነገር በደንብ እንትን ትምህርት ወስደምታልፍ ይመስለኛል። ከዛ ውጭ ደግሞ ብዙዎቻችሁ መረዳት ያልቻላችሁት ነገር ምንድን ነው? እነዚህ ልጆች እኔ በጣም በቃላም ናቸው። የምር ሁሉ ነገራቸው ሻሻ ነው እየሆነብኝ ያለ፣ አብርሃም በዙሪያ ያሉ ሰዎችና ሄርሜላ ማለት ነው። እና እነሱ የሚያደርጓቸውን ነገሮች እኔ በምንም አይነት መልኩ ልቀበል አልችልም። የሚቀበለም ሰው ይኖራል ብዬ አላስብም። ያው አብርሃምን ከመውደድ አንፃር፣ ለሱ ከማዘን አንጻር ምናምን እንትን ልትሉ ትችላላችሁ እንጂ እያደረጉት ያለው ነገር በየትኛውም አይነት መስፈርት ተቀባይነት ይኖረዋል ብዬ እንደኔ አላስብም። እና እነዚህ ልጆች ራሳቸውን ከተጠያቂነት ለማዳን ብለው የፈጠሩትም ራሱን የቻለ ሌላ ሊሆን ይችላል ብዬ እንደ አስብ ያለ። ምክንያቱም እዚህ ጋር እንደዚህ ሆኜ እንደዚህ ራሴ ስትይ ሆስፒታል ገብቼ መተሻላ የሽኝ ምናም ምናምን ብለ ሩታን ተጠያቂነት ውስጥም ለመክተት አስበ ከሆነ አይዶ ነው አላቅም። ብቻ ግን ከሩታ ለመለየት እና እሷን ተጠያቂ ለማድረግ የፈጠራችሁትም ሌላ እቅድ ሊሆን ይችላል። ምክንያቱም እስከዛሬ ድረስ የምታደርጓቸው ነገሮች እናንተን የሚያሳምን አይነት ስላልሆነ ማለት ነው። ብቻ ግን ለማንኛውም በዚህም ሆነ በዛም ያቀዳችሁት እቅድ እንደከሸፈ ነው የተረዳሁት ማለት ነው እና እኔ እኔ እንጃ ምንም ልቀበሉ አልቻልኩም። የምሬ ነው። እግዚአብሔር አዎ፣ የሆነ ነገር ሀፕን ሊያደርግ ይችላል። ምናልባትም እኛ ካሰብነው በተቃራኒ ምናምን የተፈጠረ ነገር ሊኖር ይችላል፣ ግን የሄርሜላ የፍቅር ጥያቄ ማቅረብ የዚህን ያክል አንተን ራስህን አስቶ እንደዚህ ያደርጋል ብዬ አላስበ ምክንያቱም

ለማንኛውም ግን ያው እንዳልኳችሁ ነው። ሻሻው አልተሳካም፣ ከሽፏል። ሩታችን ይመችሽ። በጣም በሀይለኛው በደል አድራጊነት ነው ይህንን ሻሻ እየተወጣሹ እና በጣም ነው የተመቸሽ የምር በጣም እናደድብሽ ነበር። እያለቃቀስሽ ብትሄጂ ማለት ነው። በቃ ቆፍጠን ማለት አለብሽ። ቆፍጠን፣ አዎ፣ የልጅሽ አባት ነው፣ አዎ፣ ባልሽ ነው፣ ግን ትንሽ ቆፍጠን ማለት አለብሽ። ምክንያቱም ይሄ ልጅ መማር ስላለበት ያው እንግዲህ ከሽፏል ማለት ነው። ለማንኛውም እንዴት ናችሁ የኔ ውድና ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው? እንዴት አመሻችሁልኝ? ሁሉ ሰላም አሸወይና? ነው እንግዲህ ያው ምሽት የተለቀቀውን ቪዲዮ ሁላችሁም አይታችኋል ብዬ አስባለሁኝ። እንዳልኳችሁ በመግቢያዬ ሁሉም ነገር ከዕቅድ ውጭ ሆኗል ማለት ነው። እና እሺ አሁን ታዲያ ፕላን ቢ ምንድን ያዘጋጃችሁት? ይሄኛው እንደሆነ ከሽፎባችኋል። በፕላን ቢ ምንድን ያሰባችሁት? በዛ ላይ ደግሞ የአቤል ማልቀስ አይገርምም? የምርህን ነው? የምርህን ነው? ምን የምር ከልብን ያለቀስከው እንዴን? እኮ ግራ ገባኝ እኮ እኛንን ትክክል ያልሆነው እነሱ ናቸው እኮ ግራ ገባኝ። እግዚአብሔር እሺ። እኛንን ትክክል ያልሆነው ነው? እኛ የምናየው ነገር ትክክል አይደለም ነው? ምንድነው? እኔ ግራ ገባኝ እኮ ወገንጣት! እንዴ! ምን ይሻለኛል? የምሬን እኮ ነው አቤል አለቀሰው። ምን ሆንኩ ብለህ ነው ደሞ? እስኪ አንተ የምታለቅሰው ምን ሆንኩ ብለህ ነው? ምን ይፈጠራል እስኪ ላንተ ደሞ አብረሽን ብትወደው ኖሮማ ማለት ነው እንዶሽ፣ አብርሽን ከመውደድ ነው ያለቀስከው ብለን እንቀበል እንቀበል። አብረሽን ከመውደድ ነው ምናልባት ያለቀስከው ቢለውን ነገር እንቀበል። አብረሽን ብትወደው ኖሮ ህይወቱን፣ ቤቱን፣ ኑሮውን እንዲያስተካክል ነገሮችን ታስተካክላለህ፣ ነገሮችን ታመቻችለታለህ እንጂ ውሽማ ይዘህለት መጥተህ የፍቅር ጥያቄ ካልተቀበልክ ወደዚህ ወደዛ ምናምን ብለህ እንደ አንተ እንደውም በጣም ነው መጠለው አይገርምም በጣም እያስመሰልክ ነው እንዴ አረ ይሄ በጣም ለማንኛውም ግን ማለት ነው ከዚህ በኋላ ያቀዳችሁት ፕላን ቢያችሁ ምንድን ነው አብረሽና ግብረ አበሮቹ ማለት ነው እንደውም ይሄ ራሱን የቻለ ትልቅ የወንጀል ታሪክ አድርጊ ነው ከዚህ በኋላ ስለዚህ ጉዳይ መውረው ማለት ነው አንደኛ ተከሳሽ አብረሽና ግብረ አበሮቹ በፕላን ቢ ምንድን ነው ያሰባችሁት? ምንድን ነው ያስባችሁን? እስኪ አሁን ደግሞ ምን ልታደርጓት ይሁን? ልጅቷ እንደሆነ ደሆነ መስሚያውን ጥጥ አድርጋባችኋለች፣ እና ይሄ ከዚህ በፊት ስታደርጓቸው የነበሩ እሷን ማጃጃ መንገዶች ከዚህ በኋላ አይሰሩላችሁም። እንግዲህ በደምብ የተመለከታችሁ ይመስለኛል። በተለይ የዛሬው ቀን በቂ የሆነ ትምህርት የሰጧችሁ ይመስለኛልና እንግዲህ ውሽማክ እያሻሸች ነበረ። ትልቅ ታሪክ እኮ ነው የተሰረው። ወገንታት አይታችኋል አገር ሩታ መታ ተዳበሰኛለች ምናምን ብሎ ሲጠበቅ ሄርሜል ላይ እየዳበሰች አነሳችው። ፌንት ያስነቀለችው ልጅ ማለት ነው። እና አሁንም እንግዲህ እስክታገግም ድረስ እሷ ናት አሸት አሸት እያደረገች መድኃኒቱን። አደራሽን፣ እሺ በሰዓቱ ስጩ እንዳትረሽ። አደራሽን ድጋሚ እንደዚህ አይነት ነገር እንዳይፈጠር ለማንኛውም የምሪን ነው የሚላ ይሄ ልጅ አንድ ነገር እንዲሆንብንም አንፈልግም። ይህ ታሪካዊ የሆነ ልጅ አንድ ነገር እንዲሆንብን አንፈልግም እና መድኃኒቱን በጊዜ ስጪ። እናንተም ግብረአበሮቹ ተንከባከቡት አደራችሁን። ሩታ እንደሆነ የለችም፣ ሩታ እንደሆነ የለችም። ስለዚህ አደራ ተቀበላችኋል። ልጁን መዝምዛችሁ መዝምዛችሁ ከቤቱ ከትዳሩ አውጥታችኋል። እንግዲህ እናንተው ነው እና መድኃኒቱንም በአግባቡ በሰዓቱ ስጡት፣ ምግቡንም ተከታተሉት። አንቺም ብትሆኝ ሄርሜላ አጥሚቱንም አጃውንም ገንፎውንም እያገነፋሽ ምናምን ልጁን ተንከባከቢ ድጋሚ። አሁን ይሄ ሩታ አለመኖሯ ነው። ታውቃላችሁ፣ ነገሮችን መቋቋም አልቻለም። በደንብ ትሪት እየተደረገ እንዳልሆነ ነው እያየን ያለ ነው እና ዛሬ ግን እግዚአብሔር ምንም የማይገናኝ ነገር ነው እያወረ ያለት፣ ግን ያው በእነሱ መንገድ እንሂድ ምናምን በሚለው ነው ማለት ነው በእነሱ መንገድ እንሂድ በሚለው ነው እና ከዚህ በኋላ እንግዲህ ያው ሩታ አልመጣችም፣ ምናምን ጨከናብኛለች፣ ምናምን በሚል ተልካሻ ምክንያት ደግሞ ያው ታደሩት አላችሁ እንጠብቃለን ማለት ነው። ብቻ ብዙ ነገሮች እየተባሉ ነው ያሉት። ከዛም ውጪ ቅድምም የሆነ ቦታ ላይ የሆነ ነገር ሰሞኝ እና ሩታን የምታግዛት ልጅ ለአብረሽ ወሬ ታደርሳለች ምናምን የሚባልም ወሬ ሰሞኝ ይገርም የተሳሰሩ የተጋመዱ ናቸው ማለት ነው። ሁሉም ነገሮች ብቻ ይገርማል። ግን ያው የዚህን ያክል አሁን ላይ ለሩታ ነገሮች ከባድ ይሆናሉ ብዬ አላስብም ማለት ነው። እና ቤተሰቦችም ዝም ብለዋል። እንግዲህ ምን ያደርጉ እነሱስ። መቼስ ምንም ማድረግ በማትችሉት ጉዳይ ላይ አንዳንድ ጊዜ አቅምም አባከን፣ ትንሽ አስቸጋሪ ነው። እና እንግዲህ ሄርሜላ ሩታም አልመጣችም። ከዚህ በኋላም እሷም ትንሽ ቅድም በሚላት ቻናል የበለቀቀችው ቪዲዮ ጠንከር ያለ ነገር ያስተላለፈች ይመስለኛልና፣ ምን ያክል እንደጨከነችብህ ብታይ። በስመ አብ እንዳልኩ ነው። ይሄ እንደ ድሮ እቀብጣለሁ፣ እንደ ድሮ ሩታ ትወደኛለች። የአንተ 60 እና 70 ፐርሰንት ፍቅር ወደ ልጅ ተከርብቷል። ብራዘር ንቃ! ኧረ ንቃ! እና ይሄ ያስኮ መንገድ እንደማያዋጣ ልነግር እፈልጋለሁ ማለት ነው። ሶ ጋይስ እንግዲህ ሁሉንም ነገር ተመልክተናል። እንዳየነው ሁሉ ነገር ከሽፏል። ፕላን ቢኖራቸዋል ብለን እናስባለን። እስኪ ደግሞ አሁን በቀጣይ በምን መታችሁት ታስደመሙን እንደሆነ እናያለን ማለት ነው። ቀድሞ የሚደርሰን መረጃ ካለ ደግሞ እንደተለመደው ቀላይ ነገ መተን ለእናንተ ማድረሳችንን እንቀጥላለን ማለት ነው። ለማንኛውም ወዳችኋለኝ በጣም ነው ወዳችሁ። ቢግ ላቪን ቢግ ሪስፔክት ማይ ፋሚሊ፣ የኔ ተከታታዮች በምትሰጡኝ ሀሳብ አስተያየት በጣም ከልብ ነው ማመሰግነው። አሁንም ሀሳብ አስተያየታችሁን ከዛሬ ቪዲዮ ጋር ተያይዞ ያለውን ደቅ አድርጉልኝ። እወዳችኋለሁ። መልካም